ዲ ቻናል የተከታታዮች ዛሬ ደግሞ ምርጥ የሆነ ነገር ይዤ ሌላችሁ መጥቻለሁ። እናንተ ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ ደግሞ ይዤላችሁ የመጣሁት ከሽምብራ የተሰራ ፍትፍት፣ ከባቄላ የተሰራ ቀይ ወጥ፣ እንዲሁም ህልበት ጎመን በየአይነቱ ነው። እንዲያርገንኛ ጾማችንን እያደረግነው ነው ነው እንግዲህ እናንተም እንደዚህ እየሰራችሁ እንጆይ እንደምታደርጉት ባለሙሉ ተስፋ ነኝ። እና ዛሬ የሰራ ነውን እንግዲህ አብረን እናያለን። ከእናንተ ጋር የምቆየው የወዲት ነኝ። ወደ ስራ እንሄዳለን። ሰላም ሰላም። እንዴት ናችሁ? ሰላም ናችሁ? ወይኔ ሰላም ነኝ። እንዴት እያደረጋችሁ ነው? ጾሙ እስላም ክርስቲያኑ በአንድ ላይ እንግዲህ ገጥሞ ፆማችን እንግዲህ ለእስላሞቹ ያው እየተጋመሰ ነው። እኛም ይኸው እያስኬድ ነው ነው እንግዲህ ዛሬ ደግሞ ከዚህ የሚሰራ ፍርፍር ይዤላችሁ ልመጣ ፈለኩኝ። ለኛ ልንሰራ ስለሆነ ይሄንን ነው ማለት ነው። ቺክፒስ ነው። ደርጭ ነው። ብዙ ጊዜ የምቆርጠው እንግዲህ ይሄንን ነው ይሄንን ነው የዘፈዘፍኩት። ይሄ ነጣ ያለውን ብዙ አያችሁ እንግዲህ እንዴት ተለቅ ተለቅ ትናንት ማታ ነው ዘፍዘፍ ያደርኩት። በጣም ትልቅ ሆኗል። ለመብሰል ደግሞ አያስቸግርም ማለት ነው። ስለዚህ አሁን ሳል ከታትፍ ነው የመጣሁት። ለምን ይሄ መብሰል ስለሚፈልግ፣ ይሄ እስከሚበስል ሌላ ነገር እኔ ከታትፌ እመጣለሁ ማለት ነው። እኔ ቁርስ ሰርቻለሁ እዚህ ጋር እና ደግሞ ይህን ነው ዛሬ ቀይ ወጥ የምሰራው እንደ ምስር ማለት ነው። የተከካ ባቄላ ነው። ይህን ደግሞ አጥቤ እየቀቀፉት፣ ሁለቱንም እስኪቀቀል እኔ ደግሞ ሽንኩርቴን ምን ምንን አዘጋጅቼ እመጣለሁ ማለት ነው። እናንተ ደግሞ ትጠብቃላችሁ አይደል? እንገናኛለን የኔ ቆንጆች። ይህንን እንደምታዩት ከከትል ውሃ አድርጊያለሁኝ። ትንሽ ጨው ጨምርና ዘግቼ ዝም ብሎ ይበስልልኛል ማለት ነው። እሳቴ ለኩሻለሁ፣ እከድናለሁ፣ ይብሰልልኝ። ይሄ ይሄን በተመሳሳይ በደንብ አጥቤዋለሁ። ከከተል ውሃ ጨምርና ዘግቼ ብስል እስከሚል እኔ እንዳልኳችሁ ስራ እንሰራለሁ ማለት ነው። ያው እንግዲህ ለ45 ደቂቃ አብስየዋለሁኝ እንደዚህ መስሎልኛል። ባቄ ላይን አጥፍቻለሁ። የቀዩን ያንን የማበስለውን ያለውትን ማለት ነው። አሁን እዚህ ላይ ምን አደርጋለሁኝ? እርድ ትጨምራላችሁ እርድ ማትፈልጉ ሰዎች አጨምሩ። አለርጂክ ያለው ሰው አለ እርድ ላይ አጨምሩ። አሁን እንደዚህ አርጌ ይኸው እንደምታዩት ሶስት ትልልቅ ተማቲ ሀፍ ሀፍ ነው የከፈልኳቸው። ትንሽ በሰል ያለው መርጭን የገዛሁት ይሄው እንደምታዩት። ደግሞ ይሄ ደግሞ አራት ትልልቅ ሽንኩርት ነው ዝም ብላችሁ ሽሪምሪም መክተፍ ትችላላችሁ። እንደዚህ አርጋችሁ ተጨምሩና በደንብ ካቀላቀላችሁ በኋላ መልሳችሁ ዝግት ታርጋችሁ በደንብ ሙክክ ብሎ እንዳጥንት ብስል እስከሚል እንጠብቀዋለን። ጨዋችሁን እዚህ ላይ መጨመር ትችላላችሁ ትንሽ እኔ ጨው ጨመሬ ያለው ቅድም አሳይቻችኋለሁኝ እና አስተካክለን አሁን ደግሞ ትንሽ እሳት ጨመሬ ውሃ እየጨመርኩኝ ሙክክ እንዲል አደርጓለሁ። በጣም ቀላል ስራና በጣም ጣፋጭ በጣም ደግሞ ለጤና ተስማሚ ነው ማለት ነው። ባቄላን ደግሞ አሳያችኋለሁኝ። ላይም ላይ እንደዚህ ሆኖ በስሎልኝ አጥፍቸዋለሁኝ፣ እና አሁን ወደ ስራችን እንገባለን ማለት ነው። ሌላው ደግሞ መጨመር ያለብን ያነገርኳችሁ ቆንጆ በርበሬ እንጨምራለን። በደንብ ነው መጨመር። በጣም ነው ሞዶ ታቃላችሁ። ዘይት ደግሞ እንጨምራለን። የረሳሁት ነገር ወጣ አይደል? ዘይት ደግሞ እንጨምራለን። ብሰኝ ይላል ጠብቆኝ። በጣም ውብ የሆነ ነገር ነው። ማሳያችሁ ይሄው እንደምታዩት አስተካክዬ አስተካክዬ መቅቻለሁኝ። መረ የፍትፍቱ የሽምብራው ፍትፍት እዚህ ጋር ነው ያለው። ይሄ ደግሞ ያው የባቄላው ቀይ ወጥ ማለት ነው። እዚህ ጋር ጎመን እየሰራው ነው ጎመኑ ሱኬ ይቅርባችሁ። እንግዲህ እንዳይበዛባችሁ ብዬ ነው ውዶች ያ ይሄንን ውሃ እየጨመርን እየጨመርን እናበስለዋለን። በደንብ አርጎ ሙክክ ማለት አለበት ማለት ነው። እዚህ ጋር ሁሉንም ዘይቱን ሽንኩርቱን ጨምሬ ዘይት ጨምሬ፣ ይሄ ጥቁሩ የምታዩት ደግሞ ብላክ ፔፐር ነው። በጣም ነው የምወደው ብላክ ፔፐር። የጎመኑ ልክ እንደዛው ብላክ ፔፐር ጨምሬ ያለው ገና አልተማሰለም እንደምታዩት ማለት ነው። ስለዚህ አብረን እንሰራለን። ቦቼ ችልቅ ጥብስ አርጌ ደግሞ እመለስላችኋለሁ። እዚህ ጋር እንደምታዩት እንግዲህ ቲማቲኔን እዚህ ጋር ጥደዋለው በቃ ድስት ላይ ገልብጬ። ብቻ ሁለት ቶማቶ ነው የተጠቀምኩት፣ ሁለት ካን ነው የተጠቀምኩት። ይህንን አሁን እዚህ ጋር ለምን ጊዜ አጠር እንዲያደርግልኝ ለምስሬ ማለት ነው። ምስሬን ደግሞ እዚህ ጋር እየበሰለች ስለሆነ ይሄ ደግሞ እዚህ ከበሰለ ታይም አጠር ያደርግልናል ማለት ነው። ለምስሩ እንግዲህ አብሮ እዚህ እንዲበስልልኝ አሁን ያመጣሁት በኋላ ያመጣሁት ሀሳብ ነው ነጭ ሽንኩርትና ጅንጅ ብሌ እዚ ላይ ጨምራለሁ ስድስት ጨምራለሁኝ። እኔ እዚ ላይ አብሮ ይብሰልልኝ። አሁን ሁሉም ላይ ነጭ ሽንኩርት እጨምራለሁኝ። ለጎመኑ አራት ጨምራለሁኝ። ለመረቁ ደግሞ ለፍትፍቱ ይሄ አምስት ነው፣ ሁለት ጨምራለሁ ሰባት ይሆናል። በጣም ነው የሚያጣፍጠው። እኔ ይሄንን ነው የምወደው። እንደዚህ ይሄ ኪው ኪው ነው ማለት ነው። ምቆጥረላችሁ ያለሁት አይታችሁም አታውቁ። ደንበኞች ደግሞ ታቆታላችሁ ማለት ነው። እሳታችንን ቅንስ ስናረግ እና እዚህ ጋር በርበሬ እንጨምራለን። ያው እንዳልኳችሁ ለባቄላው ነው ይሄ። ባቄላ ቀይ እንደምስር ማለት ነው። የባቄላ ወጥ በጣም አሪፍ ነው፣ ከምንም ነገር ነው የምትመርጡት፣ በእውነት በደንብ ከሰራችሁት። እዛ ጋ ቲማቲሜ እየበሰለልኝ ነው። እኔ ቲማቲም አስገባለሁ። ቲማቲም የማትፈልጉ ሰዎች ደግሞ ትኖራላችሁ፣ አታስገቡ። በርበሬያችሁን ደግሞ በእናንተ በምትፈልጉት መጠን አድርጋችሁ ታስገባላችሁ። ከዛ ከተቁላላልኝ ቲማቲም ላይ ጠብ እያረኩኝ አቁላላለሁ ማለት ነው ዘመዶቼ። እንዴት እየሄደላችሁ ነው? በእናንተ በኩል እንግዲህ እንደዚህ መፍጨርጨራችን ለቀዳሜና ለእሑዳችን ላም አን ችን የሚባል ሽንኩርት የሚባል ሳንገባ ከቤተሰቦቻችን ጋር ቡናችንን ቁጭ ብለን ለመጠጣት ነው ማለት ነው። ይህ እየበሰለልኝ ነው። ነጭ ነጭ የምታዩት የነጭ ሽንኩርት ነው የጅንጅብሉ ውህድ ነው። እንደዚህ እያደረግን ድብን አድርገን እናቁላላታለን። ከዛ እንመለሳለን ደግሞ አብራ ስንምንቆይ እኔ ይሄኛውን ጎመን ነው የምጠቀመው፣ ስፒናች ማለት ነው። ባለፈው እንዳያችሁት ፍሬሽ ነው የተጠቀምኩት። እኔ አራት ቦክስ ነው የተጠቀምኩት። እናንተ ደግሞ እንደፈለጋችሁ እንግዲህ አንድ ሁለት ቀን ያሳርፋችኋል። ከዚህ ከዛ እያቀረባችሁ አርፍ ትላላችሁ ማለት ነው ዘመዶቼ። ሽንኩርታችን እንዳያር በደንብ አድርገን ወደ ላይ እናቀላቅለዋለን። እንዲህ ካቀላቀልን በኋላ ዘግተን እሳቴን ቀንሼዋለሁ። እንጠብቃለን። ጨው ጨምራለሁ። እናንተ ከፈለጋችሁ በኋላ ጨምሩ፣ አሁን ጨምሩ። ትንሽ ጨምር እና ምን አደርጋለሁኝ ቲማቲሜ፣ ይሄ ቲማቲም እስከምጨርስ ጨምሬ እስከማቁላላው፣ በደንብ እስከማቁላላው አልመለስም ማለት ነው። ጨርሼ አቁላልቼ እመለስላችኋለሁ። ቲማቲሙ ሲያልቅ ማለት ነው። የሁላችሁ እንግዲህ ወጣችን ስልሲዋ ልክ ዶሮ በቃ የምታስገቡበት አይነት ነው የመሰለችው፣ አያችኋት። ይሄ ደግሞ ስታበስሉት እንደዚህ ነው፣ ድርቅ ነው የሚለው ሲያደርማ፣ በቃ ድርቅ ነው የሚለው። አሁን ይሄንን ወደዚህ አስገባለሁ ማለት ነው። ይሄ ባቄላ ሲሰራ ይሄ ባቄላው ሲሰራ እንደወጥ በጣም ዘይት ይፈልጋል። አሁን ዘይቱን በኋላ እንደዚህ አታገኙትም። ዋጥ ነው የሚያደርገው። ሺ ስለዚህ እንደዚህ አርጋችሁ በደንብ ባሳምራችሁ ከሰራችሁት በጣም የሚጣፍጥ የሚጣፍጥ ደግሞ ከስጋም ከምን የሚመረጥ ቫይታሚኑ ማለት ነው። ለእናንተ መቼም አልነግራችሁም። አያችሁት። ዘይት ከሌለው ግን አመዳም ነው የሚሆነው በኋላ ላይ። አሁን አያችሁት እንዴት እንደወሰደው። ለዛ ነው ዘይት ያስፈልገዋል ያልኳችሁ። አልጫዬ ደግሞ ምን ላይ እንደደረሰች ፍትፍቴ ላሳያሁችሁ ፍትፍቴ እንግዲህ እንደዚህ አጠር እያለ ውሃው እየመጣ ነው። ይሄ ቲማቲሙ ልጣጭ እንደዚህ ስለሚወጣ በኋላ እናወጣዋለን። መጨረሻው ላይ ስጋው እዛ ይቀራል፣ ልጣጩ ደግሞ ጥልል ስለሚል እንደዛ ነው የምናደርገው። ስለዚህ ይመስሎልኛል። ውሃ እየጨመረን ማብሰል ነውችን። ልክ እንዳልኳቸው ነው እንደ አጥንት እንደምታበስሉት እቶ ጥንሽአለሁ መሰለኝ። ለምን እንደቀነስኩት ግን አላቀም፣ መቼ እንደተቀነሰ። እሳት አሁን ለቀቅ አድርጌበታለሁ። ይሄ አስሬ ማማሰል ስለማይፈልግ እሳቴን ለቀቅ አድርጌበታለሁ። እንግዲህ ገናኝ ከዚህ በኋላ ደግሞ እንጀራ እንጋግራለን። ጎመኔ ደግሞ እስፒናቼ ደሞ ይመስላል ያለች የሁላችሁ አያችሁ ትንሽ ነው የሚሆነው አራቱ ካርቶን እናንተ ግን አዲሱንም ፍሬሹንም መስራት ትችላላችሁ። ሶሬ ቅርታ ፍሬሹን ማለታችሁ መስራት ትችላላችሁ። እኔ እሰራዋለሁ፣ ይህንን ብዙ ጊዜ እሰራዋለሁ። በጣም ነው የሚጣፍጠው ሞክሩት። ጎመኑ ላይ እንግዲህ የምጨምረው ኖርማል ጨው አይደለም የምጨምረው የቬጂቴብል ጨው ነው የምጨምረው። እኔ እናንተ የተመቻችሁን አድርጉ። ምስሬን እያዋት ባቄላ ምስር ነው የሚባለው። የባቄላ ወጤን እያዋት እንደዚህ አያችሁ፣ ዘይቱ የት እንደሄደ አያችሁ? የለም አንድ ሁለቴም አማስ እየዋለሁ። አሁን አንድ የመጨረሻ አማስለዋለው። በቃ ፍክትክት ሲል ማጥፋት ብቻ ነው። በጣም መጠንቀቅ አለባችሁ። እሳት ቀስ ማድረግ ነው ያለባችሁ። ለመያዝ በጣም ነው እንትን የሚያደርግባችሁ፣ ይይዛል። የባቄላ ወጥ ያዝ ነው የሚያደርገው ቄቶንና። ተጠቅቃችሁ እንደዚህ እያማሰላችሁ እሳቷ በቀስታ ነው ያደረኳት ያደረግኳት እንዳልኳችሁ አሁን ከድኜ የመጨረሻ አላማሰልም አሁን ጎመሌም እንዲህ እንደምትዋት ጠዋ ብላለኛለች ቃሪያ ጨምሬ ማጥፋት ብቻ ነው አሁን አጠፋታለሁ በቃ ጋዜ በቃ አጥፍቻለሁ። የቃሪያውን ቃናውን ይወስደዋል። አሁን የቲማቲሙን ልጣጭ ከስጋው ስለተለያየልኝ ልጣጩን አወጣዋለሁ። ለዚህ ለቃቅሜ አውጥቸዋለሁ። ብታይ ሲጣፍጥ ልነግራችሁ አልችልም። በጣም የሚጫፍጠው በቃ እየፈለግኩኝ አሁን ወደዚህ ዘንድ ስንዞር፣ ይሄ ደግሞ ጨርሷል። አላያችሁት በቃ። ትክ ብላለች። እችን ወደዚያ ዞርና፣ እችን ወደዚያ ዞራታለሁ። እችን አጠፋታለሁ ማለት ነው። የባቄላ ወጥ ጠፍቷል፣ እሳቴ ጠፍቷል። ይህን ደግሞ ላልጫዬ አንድ ሁለት ከግማሽ የሚሆን ቃሪያ ያዘጋጅቻለሁ። እችን ደግሞ አንድ አረግባታለሁ። ሁለት ካረኩበት በጣም ያቃጥልና አይበሉልኝም። ለዚህ ይህንን በእጅም መንካት እንኳን በጣም አደገኛ ነው። እሺ አሁን ይሄኛው ፍርፍሩ ላይ እንትን ክብ ስለሆነ ኮለል ኮለል እያለ እንዳያስቸግረን ትንሽ ብቻ እንደዚህ ግማሽ ግማሽ እንዲሆን እናድርገዋለን ማለት ነው። እንደዚህ ትንሽ ሰበር ሰበር አድርገነዋል። ከዚህ በፊት እንዲሁ ሳልፈጭ የሰራሁት አለ፣ እንደዚህ ምንም ሳልሰብረው የፈጨሁት አለ። እንደሱም ማድረግ ትችላላችሁ፣ እንደዚህም ማድረግ ትችላላችሁ። ታያችሁ፣ ቀይ ወጣችን በጣም አሪፍ አሪፍ ሆናለናለች። በስመ አብ በጣም አያላቸው እንዲህ ካረግን እንግዲህ የፈላ ውሃ አዘጋጅቻለሁ። እናንተ እንደምትፈልጉት መጠን ሙጀር ብላለች እንግዲህ ሴትዮዋ። ሙጀር በጣም የሚጣፍጥ ነው፣ ሞክሩት። አለመፍጨትም ትችላላችሁ። እሺ ወዶች ሳልፈጭም ሰርችዋለሁ። የሆነ እንደው ያለፈባችሁ እንኳን ልጣጭ ካለ የቲማቲም ይወጣል ባይወጣም ደግሞ ይሄን ያህል ሰማያዊ አይደለም ሌላ ነው። እና ቃሪያዬን ያሳየኋቸውን ቃሪያ ጨምራለሁ። ይሄን ተከተካል ይንተከተካል ከዛ እናጠፋለን ማለት ነው ውዶቼ፣ ወደ እንጀራ እንገባለን። ደግሞ እንግዲህ መጨረሻችን ይሄው መረቅ ፍትፍታችን ነው እንግዲህ ይኸውላችሁ በጣም ቆንጆ ቆንጆ ቆንጆ ሆኑልናል። ጣዕሙም ልነግራችሁ አልችልም። ይጀነን ይጀነን እና ይሄንን ይመስላል እንግዲህ። እኔ ወደ እንጀራ ይገባለሁ፣ እናንተ ደግሞ ያው እንግዲህ አብራችሁ ይቆዩ። እንጀራውን እንኳን አላሳያችሁም፣ ሰልችቷችሁ ይሆናል። ብዙ ጊዜ እንጀራ እንጀራ እንጀራ እያልኩኝ። ስለዚህ ይሄንን አውቀቻለሁ፣ በኋላ ሳቀራርብን አሳያችኋለሁ። ከኔ ጋር ስለቆያችሁ ከልብ ከልብ ከልብ ነው የማመሰግነው። ይሄን ሰርታችሁ ደግሞ ቀምሳችሁ በልታችሁ ጣዕሙን እንድትነግሩኝ ስል በትህትና እጠይቃለሁ። ከእናንተ ጋር የቆየሁት ይሁዲት ነኝ። ቻው።